አንዳንድ ተግባራት እንዲህ ነው ብሎ ለመግለጽ የሚቸግሩ፣ ለማብራራትም የሚዳግቱ ይሆናሉ። ከመዲናዋ የተሰማው መረጃም አዘኔታ ነው ተብሎ ለመናገር የማያስደፍር ጭካኔም ነው ለማለት የሚከብድ ወንጀል ነውም የማይባል ውሉ ያለየለት እንግዳ ነገር ተሰምቷል። ልጆቻችሁን አሳድጋለሁ ብላ ከወላጆቻቸው የተቀበለቻቸውን ህፃናት የቀበረችው ግለሰብ ጉዳይ እጅግ እያነጋገረ ነው። ለመሆኑ ይህች ግለሰብ ህፃናቱን ከወላጆቻቸው የተቀበለችበት ዓላማ ምንድነው? ህፃናቱስ ህይወታቸው እንዴት ሊያልፍቻለ የቀበረቻቸው እንዴት ባለ መልኩ ነው የህፃናቱን ና ቤቶችስ ምን አሉ? የሚለውን ፖሊስ የሰጠውን መረጃ አካተን በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ በርካቶችን ያስቆጣችውና መነጋገሪያ ስለሆነችው አርቲስት እንነግራችኋለን። አርቲስቷ በእናቶች ቀን ያጋራችው መልካም የእናቶች ቀን የሚል መልእክትን ያዘለ ምስል ብዙዎችን ከማስቆጣቱን በላይ ትችትና ነቀፌታን አስከትሏል። ታዋቂ ሰዎች እባካችሁ ትውልዱን አትበርዙት የሚል ተማጽኖም ተሰምቷል። ለመሆኑ ይህች መነጋገሪያ የሰውረች አርቲስት ማናት? በህዝብ ዘንድ ቁጣ እንዲቀሰቀስ ያደረገው ምስልስ ምን ይዟል? እስከ መጨረሻው አብራችሁን ከቆያችሁ ትሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አራት ህፃናትን የቀበረችውን ሴት ታሪክና ከእርሷ ይህንን አንጠብቅም የተባለላትን አነጋጋሪ አርቲስት ጉዳይ ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያስታወስን ቪዲዮን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን

በአዲስ አበባ አራት ህፃናትን የቀበረችው ግለሰብ በምርመራ ላይ እንደሆነች ተገልጿል። ይቺ ግለሰብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 አካባቢ ህጋዊ የሆነ ልጆችን የማሳደግ ፍቃድ ሳይኖራትና እና በቂ አቅምም እንዲሁ ሳይኖራት ሀያ የሚሆኑ ህፃናትን ሰብስባ ታሳድግ እንደነበር ተገልጿል። ከእነዚህ ህፃናት መካከል በተለያየ ጊዜ አራት ህፃናት መሞታቸውም እንዲሁ በተጨማሪ ፖሊስ ያጋራው መረጃ ላይ ተገልጿል። በመጀመሪያ ሶስት ህጻናት ህይወታቸው ካለፈ በኋላ አራተኛው ህጻን ህይወቱ ሲያልፍ ጥቆማ የደረሰው የአዲስ አበባ ፖሊስ ኮሚሽን ምክንያቱን ለማጣራት የቀረበለትን ጥቆማ መነሻ አድርጎ ግለሰቧን በቁጥጥር ስር ካዋለ በኋላ ባደረገውን ምርመራ አራት ህጻናት በረሃብ ምክንያት ህይወታቸው እንዳለፈ ማረጋገጡን የአዲስ አበባ ፖሊስ ተናግሯል። በተለያየ ምክንያት ከተለያዩ የኢትዮጵያ አካባቢዎች ኑሮን ለማሸነፍ ወደ አዲስ አበባ የመጡና በተለያየ ምክንያት ላልተፈለገ እርግዝና ለተዳረጉ ሴቶች ወይም ልጆቻቸውን ሲወልዱ እኔ አሳድግላችኋለሁ በማለት የምትወስደው ይህች ግለሰብ ምንም አይነት ልጅ የማሳደግ ፍቃድም ሆነ ልጆቹን ለማሳደግ የሚያበቃት አቅም የላትም ነበር ተብሏል። የልጆቹ ወላጆች እንደተናገሩት ከሆነ በተለይም አንደኛዋ ለልጄ ዳይፐር ይዤ ስሄድ ከዚህ በኋላ አትምጪ ብላ ከለከለችኝ። ከዛ በኋላ ግን ትንሽ ቆይቶ ነይ ልጅሽን ትንሽ ጉንፋን አሞታል ተብዬ ሲሄድ ልጄ ማረፉን ተረዳው ብላለች። በለጋ እድሜ ላይ የሚገኙት የህፃናቶቹ ወላጆች በልጃቸው ሞት እጅግ አዝነዋል። ላልተፈለገ እርግዝና ተዳርገው እንዲሁም ደግሞ ልጆቻቸውን ለማሳደግ ባለመቻላቸው አሳልፈው መስጠታቸውን በመግለጽ በልጆቻቸው ሞት የገጠማቸውን ከባድ ሐዘን ተናግረዋል። የአዲስ አበባ ፖሊስ ኮሚሽን ይህንን መነሻ በማድረግ በዝች ግለሰብ ላይ ምርመራ እያጣራ እንደሆነም ተናግሯል። በስሯ ይዛቸው ከነበሩት ሀያ ህጻናት መካከልም አምስት ያህሉ ወደ መንግስት ተቋማት እንዲገቡ ተደርገዋል። ሌሎቹ ደግሞ ወላጆቻቸው እንዲያሳድጓቸው መነገሩም ተሰምቷል። ይህ በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 አካባቢ የተፈጸመና እጅግ አሳዛኝ የሆነ ተግባር ነው። ወላጆች ልጆቻቸውን ለማሳደግ አስቸጋሪ ሁኔታ ውስጥ ሲገቡ ለልጆቼ የተሻለ ይሆናል ብለው የሚያስቡትን ነገር እንደሚያደርጉ ይታወቃል። ከዚህ ቀደምም በማደጎ ለተለያዩ የተለያዩ የዓለም ክፍል ለሚገኙ አሳዳጊዎች ልጆቻቸውን የሰጡ ወላጆች እጅግ በጣም ብዙ ናቸው። ይሁንና ልጆቻቸው በምን አይነት ሁኔታ እንዳደጉ፣ የት እንደደረሱ ለማወቅ አይችሉም። ምናልባት ልጆቻቸው የተፈጥሮ ወላጆቻቸውን እንፈልጋለን ብለው ሲመጡ አልያም ደግሞ አሳዳጊ ቤተሰቦቻቸው ለኢትዮጵያ መንግስት ስለ ልጆቹ ሁኔታ ኃላፊነት ተሰምቷቸው በየጊዜው የሚያሳውቁት ነገር ካለ ነው እንጂ ወላጅ ልጆቹ የት እንደደረሱ እናም በምን አይነት ሁኔታ ላይ እንዳሉ ማወቅ የሚችሉት በአዲስ አበባ ቀራኒዮ ወረዳ አስራ አንድ። ይህች ግለሰብ በምን አይነት ተነሳሽነት ህፃናትን ሰብስባ ለማሳደግ እንደተነሳሳች የተባለ ነገር ባይኖርም በቂ አቅም እንደሌላትና ልጆቹን ለማሳደግም እውቅና ወይም ፍቃድ እንዳልተሰጣት ተሰምቷል። ህጻናት ልጆቻቸው የሞቱባቸው ወላጆች ወይንም እናቶች እንደተናገሩት ልጇ አምስት ወራት እንደሆነውና እርሷ ሐሙስ አይታው እሁድ መሞቱን መስማቷንና በአንሶላ ቀዳ ከጠቀለለችው በኋላ በካርቶኒ እንደቀበረችው ወላጅ ተናግራል ለች። ሌላኛው እናትም በተመሳሳይ ልጇን ያጣችበትን ወይም ደግሞ እዛች ግለሰብ ቤት ካስገባችሁ በኋላ በየጊዜው ትሄድ እንደነበርና በኋላ ግን እንዳት መጪ መባሏን ገልጻ እሷም ደግሞ ሄጄ ልጄን ለመውሰድ አስቤ በከፍተኛ ሁኔታ ጡቴን ሲይዘኝ ልጄን ወስጄ ለማጥባት ብሎም እራሴ ጋር ለማሳደግ አሰብኩና ግን ደግሞ ልጅሽን እስካሁን ያበላሁበትንና ያጠጣሁበትን ክፈይ ብትለኝ ኬታ አምጥቼ ከፍላለሁ ብላ ልጇን መጠየቅ እንደተወች ተናግራለች። እጅግ በሚያሳዝን ሁኔታ ገና በወጣትነታቸው የልጅናት የሆኑት የግል ተበዳዮች ልጃቸውን ያጡበትና ልጆቻቸው እንዳረፉ የሰሙበት መንገድ እጅግ በጣም አሳዛኝ ሆኗል። ለሌላውም ህጻናት በረሃብ ምክንያት ህይወታቸው አለፈ ሲባል እጅግ ያሳዝናል። እነዚህ አራት ህጻናት የአዲስ አበባ ፖሊስ ኮሚሽን ከፍርድ ቤት ባወጣው ትዕዛዝ መሰረት የአስክሬን ምርመራ ተደርጎላቸው ውጤቱ እንዳሳየው ህጻናቱ ህይወታቸው ያለፈው በምግብ እጥረት ምክንያት እንደሆነም ይፋ ተደርጓል። ወደ ሌላኛው መረጃ ፈረንጆቻችን ስናመራ አነጋጋሪዋ ተዋናይትን እናገኛታለን። በትዳራቸው ስኬታማ ከሚባሉ ኢትዮጵያውያን መካከል ትመደባለች። ባለቤቷ ደግሞ በዘጠናዎቹ በለቀቀው ሙዚቃ ዛሬም ድረስ የሚታወስ እውቅና ያገኘ እውቅ ሙዚቀኛ ነው። ተዋናይት ቃል ኪዳን ታምሩና ባለቤቷ ክብሮም ዓለም ቃል ኪዳን በበርካታ ፊልሞች አስደናቂ የትወና ብቃቷን ያስመሰከረች እጅግ ተወዳጅ ተዋናይት ናት። ባለቤቷም አታላይነች በተሰኘው ሙዚቃው በዓመታት ያልደበዘዘ ዛሬ ድረስ የዘለቀ እውቅናንና ተወዳጅነትን በሰጠው የሙዚቃ ስራና በፕሮዲሰርነቱ ይታወቃል። ታዲያ እኚህ ጥንዶች በእናቶች ቀን ያጋሩት ምስል በርካቶችን ያስቆጣና ከአድናቂዎቻቸውም ትችትን ያዘነበ ሆኗል። ቃል ኪዳን ታምሩ ከዚሁ በርካቶች ከሚገረሙበት ሰላማዊ እንደሆነም ከሚነገርለት ትዳር ልጆችን አፍርታ የእናትነትን ማዕረግ አይታለች። ትዳሯን የመሰረተችው ከአመታት በፊት ሲሆን ሁለት ልጆችን አፍርታለች። ሚዲያ ፊት ፊት ለፊት ቀርባ ስለ ትዳሯና ስለ ቤተሰቧ ስትናገር ተደምጣ ባይታወቅም በተለያየ ጊዜ በማህበራዊ ሚዲያ በምታጋራቸው ምስሎች ግን በትዳሯ ደስተኛ መሆኗን ለመረዳት ይቻላል። ያያቸው ሁሉ ከአይን ያውጣችሁ የሚልላቸው እኚህ ጥንዶች ታዲያ በእናቶች ቀን ግንቦት ሶስት ሶስተኛ ልጃቸውን ለመቀበል እየተዘጋጁ እንደሆነ የሚያሳይ ፎቶ መልካም የእናቶች ቀን ከሚል ምኞት ጋር አጋሩ። ታዲያ ይህ ፎቶ እንደ ቀደሙት ጊዜያት ምስሎች በላይክ ብዛትና በመልካም አስተያየቶች የታጀበ አልነበረም፣ ብዙ ትችትና ነቀፌታ እንዲሁም ተቃውሞችን አስተናገደ እንጂ። ይህ ትችት ያስተናገደው ምስልም ቃል ነፍሰ ጡር መሆኗን የሚገልጽ ፎቶግራፍ ነበር። ነፍሰ ጡር መሆኗ ሰውናን የሚያሳይ ፎቶ ታዲያ እንዴት ትችትና ነቀፌታ ያስነሳል? ቢባል ትችቱ የቀረበው ነፍሰ ጡር እንደሆነች ለመግለጽ የተነሳችበት አለባበስ ነው። ህዝቡን ያስቆጣው ይህ ምስል ነጮቹ ሲያደርጉት እንደምንመለከተው ቃል ሆዷ ተገልጦ እየታየ የሚያሳይ ነበር። ይህን ምስል በአጋራች አፍታም ይህ እኛን የሚወክል አይደለም፣ ሃይማኖታችንም የሚፈቅደው አይነት ምግባር አይደለም። እናም ትክክል አልሰራችሁም የሚል አስተያየቶች ተሰጥተዋል። አርቲስት ቃል ኪዳን ታምሩ ከባለቤቷ ጋ ና ከሁለት ልጆቿ ጋር በመሆን ይህንን እርጉዝ ሆዷ ተራቅቶ የሚያሳይን ፎቶ መልካም የእናቶች ቀን እንዲሆን በመመኘት የለጠፈችው ቢሆንም ከመልካም ምኞቷ በላይ ይህን ከአንቺ አንጠብቅም የሚሉና ከባህልና እምነት ያፈነገጠ ድርጊት እንደሆነ የሚያመላክቱ አስተያየቶች ጎልተው ታይተዋል። እኛ ኢትዮጵያውያንን እርጉዝ ሴት በምን አይነት መንገድ የእርግዝና ጊዜያቶቿን እንደምታሳልፍ የሚገልጽ በጣም ጠቃሚ ባህል ያለን ስንሆን በዘመናዊነት ስም ምዕራባውያኑ የሚያደርጉትን ሁሉ እንደ ስታይል መውሰድ አይገባንም። በተለይም ታዋቂና ብዙ ወጣቶች የሚከተሏቸው ሰዎች እንዲህ አይነት የተሳሳተ መንገድን ማሳየት አይገባቸውም የሚሉት ትችቶችም ተሰንዝረዋል። ከነዚህም በርካታ የተቃውሞ አስተያየቶች መካከል ግን መብቷ ነው ያሉም አልጠፉም። እናም በዚህ አነጋጋሪ ፎቶ ምክንያት ተዋናይት ቃል ኪዳን ምነካት እንዲህ አይነት ልጅ አልነበረችም እየተባለች መነጋገሪያ ሆና ውላለች። እናንተስ ውድ የአማርያ ቤተሰቦች ስለ ጉዳዩ ምን ከሚሉት ወገን ወይንስ ይህ እኛ ኢትዮጵያውያንን አይወክልም ከሚሉት አስተያየታችሁን ጻፉልን። ከሰው ዓይንና ጆሮ ደርሰው መነጋገሪያ ከነበሩ ጉዳዮች መካከል መርጠን ያቀረብንላችሁ መሰናዶ ይህን ይመስላል። ዳግም በሌላ ወቅታዊ ማህበራዊና አዳዲስ መረጃዎች እስክንገናኝ ሸር እየተመኘን አብራችሁን ስለቆያችሁ እናመሰግናለን።